በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ኢትዮጵያውያኖች በመላው ኢትዮጵያ ያላችሁ በውጭም ሀገር ያላችሁ ውድ ኢትዮጵያውያኖች እና የተከበራችሁ ኤርትራውያኖች እንደምን አላችሁ? እንደምን ከረማችሁ? እንደምን ሳላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከአጽናፍ እስከ አጽናፍ ለከበረ ቃሉ ለገናና ስሙ የተመሰገነ የተከበረ ነው። እኔ በሱ ፊት ቆሜ መናገር የማይቻለኝ ገናና ስሙን ቅዱስ ቃሉን ለማወቅ የማይቻለኝ ሆኖ ስዛብር፣ ስቀበዘበዝ የኖርኩት የሱን ፍቅርና የታምሩን ልዕልና ለማወቅ እጅግ ስቋምት፣ ስፈልግ እነሆ በበርሚል ቅዱስ ጊዮርጊስ። ይህ ቦታ አስቀድሞ እንግዲህ በርሚል ቅዱስ ጊዮርጊስ ስሙ ከመምጣቱ በፊት ታውቆ ይሆናል። ይህ እጹብ ድንቅ ጸበል እጹብ ድንቅ እጅግ ለመናገር ለአይምሮም ለህሊናም የተስማማ በነገራችን ላይ ቅዱሳን የሚፈተኑት በሳት በበረሃ እንዲሁም ደግሞ በከበደ ነገር ይፈተናሉና እኛም እንደ ሰልስቱ እንደ ሶስቱ ቅዱሳን እያመሰገኑ እንደወጡት ቅዱስ ገብርኤል እንደደረሰላቸው በዚህ በረሃ ላይ ብዙ ምእመናን እየመጡ ይሄንን ታምር ሲያዩ በእውነቱ ለመናገር በኩራት እናገራለሁ ማለት ነው በእርግጥ እኔ የቤተ ክህነት ተማሪ አይደለሁም። በቤተ ክህነት ያደኩ ሰው አይደለሁም። በእርግጥ የህግ ባለሙያ ነኝ። ፕሮፌሽን ህግ ነው። ነገር ግን በህግ አለም ውስጥ በምርምር በፍልስፍናና በተለያየ አገልግሎት ላይ በገጠመኝ እግዚአብሔርን በፈለግኩት ጊዜ እግዚአብሔር መንገዱን መርቶ እስከዚህ እስከ ታምረኛው ቋራ እስከ ታምረኛው ቋራ በርሚል ቅዱስ ጊዮርጊስ እና እስከ ታምረኛዋ ቅድስት ድንግል ማርያም የኪዳነ ምረት ጸበል አድርሶኝ እንግዲህ የኪዳነ ምረትን ጸበል የኪዳነ ምረትን እውነታ እንግዲህ ሁለቱም የዮርዳኖስም ጸበል አለ። ስለ ኪዳነ ምረት ስናወራ አንደኛ ምልክቱ ከወደስተ ምስራቅ የመብርሃንን የማርያም መቀነት ምራብ እስከ ምራብ እስከ ፀሐይ መጥለቂያ እስከ ጨረቃዎችና ከዋከብቶች እንኳን ወደ ምራብ ቢጠልቁ ከወደስተ ምራብ ሁነን ልንመለከተው የምንችለው ሁል ጊዜ የምህረት ምልክቷን በስተ ምስራቅ ብቻ ማንኛውም ሰው የትኛውም ቦታ ላይ የሚደንቀው አንደኛውም ታምር ይሄንን ሁላችሁ ማስታወሳችሁት ከሆነ እኔ ትላንትና ይሄንን ከውድ ከወንድሞቼ ከአዲስ አበባ እንዲሁም ደግሞ ከተለያዩ ከመቂም ከዝዋይም የመጡ ልጆች ነበሩ። ከማህል ሀገር ከአውሮፓም የመጡ ሰዎች ነበሩ። ዘንቦልን ዝናብ ዘንቦ ቋራ ቋራ ዘነበልን እኛ እየተጫወትን ምና እግዚአብሔር ከምድር ውስጥ መንግስተ ሰማያትን የመሰለ እጅግ የሚደንቅ ራስን የሚሰውር ራስን መሰወር ብቻ አይደለም ነፍስና ስጋችንን እዚህ ቋራስ እናገኘው አካላችንና አካላችን ሌላ ቦታ ላይም ደግሞ ቦታ እንዳለን ሲያሳየን የሚደንቅ ነው እና የኪዳነ ምሕረትን ጸበል ለተጠመቃችሁ እንዲሁም ደግሞ የኪዳነ ምሕረትን እውነት ለምትፈልጉ ሰዎች የምህረት ምልክቷ በቀደመው ጊዜ የማርያም መቀነት ወይም ደግሞ። ለኖህ የተሰጠው የምህረት ምልክት ለሰው ልጆችና በእግዚአብሔርና በሰዎች ዘንድ ለዘላለም በዘርህና በወገን በኔና በእግዚአብሔር ነው ያለው በኔና በአንተ በወገንህ በህዝብ ላይ የዘላለም ይህችን ምድር እንዲሁም ሰዎችን በጥፋት ውሃ እንዳላጠፋ የዘላለም የቃል ኪዳን ምስክሬ ምልክቴን ቀስቴን በደመና አሳየው ይላልና እግዚአብሔር በመጽሐፍ ቅዱስም ተጽፏል። በመጽሐፍ ሄኖክ ላይም አለ ቀስቴን በምልክት ሰጠው የሚለው ይህ ምህረት ምልክት ሁልጊዜ የምታዩት ከምስራቅ ነው። ከወደ ምስራቅ ፀሐይ ይወጣ። ከወደ ፀሐይ ፀሐይ የሚወጣው ሁልጊዜ በስህተት በዘመናት ይህን ያህል ዘመን በተቆጠረው ዘመን ሁሉ ስናስብ ፀሐይ መውጫውና መውጫው ከወደ ምስራቅ መጥለቂያው ወደ ምዕራብ ሲሆን፣ ወደ ምዕራብ ሲጠልቅ ማልቱ ለሊት ለሊቱ ይተካል እንጂ የቀን ሁኔታዎቹ ሁልጊዜ ቀኖቹ የፀሐይ ብርሃን ፀሐይ በቀን የተሰለጠነ ነውና መውጫው ከወደ ምስራቅ ነው። ዝናብ የሚመጣው ከወደ ምስራቅ ነው። እንዲሁም ደግሞ የቀስተ ደመና ምልክቱም መውጫው ከወደ ምስራቅ ነው። የድንግል ማርያምም እንዲሁም ደግሞ ምልጃዋ ከወደ ምስራቅ። ኮከብ ከምስራቅ ሲወጣ አይተን መጣን ያሉትም ሰብአ ሰገሎች ከወደ ምስራቅ ነው። ሁሉም ነገር የእግዚአብሔር ጥበብና ምህረቱ። የኦርቶዶክስ ተዋህዶ ልጆች፣ የጥምቀት ልጆች እንግዲህ በመጽሐፍ ቅዱስ በገናናው ቅዱስ ቃሉን የማስተማር የሚገባኝ ባይሆንም ብዙዎች የሚሉትን ነገር በደግሞም አላፍርበትም እና ያመነ የተጠመቀ ይድናል ሲል የእምነት ኃይል እጅግ ታላቅ ነው። ከሁሉ ደግሞ ፍቅር ይበልጣልና ቅዱስ ጊዮርጊስ በዚህ ቋራ በርሜል ጊዮርጊስ ላይ ሆኜ ይህ እየተቀረጸ የሚገኘው ይህ እየታየ የሚገኘው በዓለም ሁሉ እየተነገረ የሚገኘው የበርሜል ቅዱስ ጊዮርጊስ በበረሃ በዚህ ደስ የሚል በረሃ ማንለው በረሃ በማንለው ጊዜ እጹብ ድንቅ እጹብ ድንቅ እጹብ ድንቅ በሚባል በሚያስደንቅ በሚያስገርም በሚያስደምም ሁኔታ እጅግ አየሩም ተስማሚ እጽዋቶቹም የሚስማሙ። ከዚ በፊትም በኤልሻዳ ዩቲዩብ ላይ አይታችሁኝ ይሆናል እንዲሁም ደግሞ በሰቦሃ ወይም ደግሞ ኤማሆስ ሚዲያ ላይም ቀርብ ያለው ጆሲ ላይም ያያችሁኝ ሮዳስ ጋም ያወቃት ያያችሁኝ በተለያየ መንግስት ሚዲያም ላይ የምታውቁኝ ጥንቅ ጥንቅ በጣም ጥልቅ የሆነ ዓለምን ሁሉ የዓለም ፊደላት ሁሉ ተሰብስቦ የአንዲቱን የአማርኛን ቃል እግዚአብሔር ቃሌን ጠብቁ ሲል አንዷን ቃል እንኳን ተሰብስበው ሊሞሏት የማይችሉ ዓለማት እንዴት 272 ቃላትን አመሳጥሮ ያዘች ኢትዮጵያን ሊመዝኗት ይችላሉ እያልኩ ስናገር ብዙዎቻችሁ እየተገረማችሁ አድናቆታችሁን ስትቸሩ ይኖራችኋል። እግዚአብሔር ክብርና ሞገስን ለእናንተ ይስጣችሁ እያልኩ እኔም በዚህ በቋራ በርሚል ያለውን ታምር እነግራችኋለሁ። ብዙ ጊዜ በወጣቱ በቲክቶክ የምታዩ ውድ ወንድሞቼ እህቶቼና እንዲሁም ደግሞ ያልተረዳችሁት በሌላም ሃይማኖት ያላችሁ ሰዎች ልትሆኑ ትችላላችሁ። በሆነ አጋጣሚ በነገሮች ሁሉ ልንነጋገር እንችላለን። ነገር ግን ይህንን አንድ እውነት ልነግራችሁ ፈልጋለሁ። ቋራ በርሚል ቅዱስ ጊዮርጊስ የሚገርመው 24 ሰዓት 24 ሰዓት ሙሉ በየ 40 40 ደቂቃው 24 ሰዓት ሳይቋረጥ ሰዎች ታስረው እጃቸውን ወደ ጸበሉ እስኪገቡ ድረስ ሰዓት ሰዓቱን አውቆ ያን ዝግጅት እስኪፈጽሙ ድረስ ጸበሉ አይወጣ። በቀን 24 ሰዓት ጊዜ ግን ይፈሳል። በቀን 24 ጊዜ ከፈሰሰ ሰይጣን ቤት ይገባ። 24ቱም የቀንና የሌሊቱንም ሰዓቶች በርሚል ጸበል ሌትም ቀንም እየወጣ ሰዎችን እያዳነ ይገኛል። እኔ ልናገር የሚፈልገው ሰዎች በኑሯቸው በቢዝነሳችሁና በንግዳችሁ ባትመኩና በዚህ ቦታ ላይ ይህን ቅዱስ ቃል ምናልባት ብዙ ሰዎች ባለማወቅና ባለመገንዘብ የንግድ ውጤት አገኘን የገንዘብ ትርፍ አገኘን እያላችሁ የምታስቡ ሰዎች ምናልባት እኔ ፈራለሁ ስለ እናንተ ወዮ ምክንያቱም ይህ ቅዱስ ቦታ ከምድር ውስጥ ወጥቶ ህዝብን ሁሉ አለምን ሁሉ የሚያዳርስ ድንቅ ቦታ ሲሆን በተወሰኑ ግለሰቦች ተይዞ እንዳይቀር ደግሞ ስጋቴ ስለሆነ ሁላችሁም በመላው አለም የምትገኙ ሰዎች 24 ጊዜ እየወጣ የሚያድን የሚሰውር አንተ እንዲህ ነህ፣ ቀይ ነህ፣ ጥቁር ነህ፣ ነጭ ነህ ሳይል ሁላችንንም አንተ የከተማ ሰው ነህ፣ አንተ የገጠር ሰው ነህ፣ አንተ መነኩስ የቄስ ነህ ሳይል ይህ ታምረኛው ቅዱስ ጊዮርጊስ ጠበል፣ ይህ ጠበል ከምድር ወጥቶ ሁሉን እያዳነ ይገኛል ማለት ነው። አስተሳሰባችሁን በልባችሁ ይዛችሁ፣ ሀሳባችሁን ይዛችሁ ወደዚህ ጠበል መታችሁ ራሱ ጸበሉ እስኪገልጽላችሁ ድረስ ነፍስን ከማዳን የዘላለም ነፍስን ከማጣት ይልቅ ማንም ሰው እንዳትሸጎዱም እነግራችሁ ይህን ሁሉ ገንዘብ ምንም ሳይሰሩ ኮምፒውተር፣ ምንም ሳይሰሩ ቴክኖሎጂ፣ ምንም ሳይሰሩ ምንም ነገር እንደው ዝም ብሎ ሀብትን የሚሰጥ ይመስላችኋል ይህ ዓለም? እና ታዲያ እንደዛማ ቢሆን ጥሩ ድንቅ ስራን የሰሩ ሰዎች መከራም ባልተቀበሉ ነበር። ስለዚህ ነፍሳችሁን የዘላለም ነፍሳችሁን ለማዳን እንጂ የሚቀረው ለሰማንያ አመት እድሜ መድከም ስለሌለባችሁ መስራት አለባችሁ ነው። ሌላኛው ድንቅ ታምር እንግዲህ እዚህ ቦታ ላይ እጣኖች አሉ። እጣን በባህሪው እንግዲህ መስዋዕትን ቅዱስ ቃልን እንዲሁም ደግሞ ምስጋናን ወደ ሰማይ ወደ እግዚአብሔር የሚያሳርግ አንዱ የሚስጥር መገለጫ እጣን ነው። እጣኖቹም ራሱ ዛፎቹ አሉ። እጣንን ተሸክመው ጭነው በማጓጓዣ ወስደው የሚቸበችቡ ሰዎችን አደለ። እዚህ ግን እጣኑን ከግንዱ ቆርቁረው እጣኑን የሚያጥኑበት ከማንም ከየትም ገበያ ያልተገዛ ያልተሸጠ መሆኑን ትረዳላችሁ። ስለዚህ ይህ ጸበል እጅግ እጹብ ድንቅ ነው። ይህ ትውልድ እድለኛ ነው። ና በጥበብና በምርምር እንዲሁም በመባከን ያልተገኘውን በፍለጋ ያልተገኘው በራሱ በእግዚአብሔር ኃይል በቅዱስ ነገር። በነገራችን ላይ ጸበሉ ሲወጣ እኮ ነው የተባለው፣ እስከ ሰማይ ድረስ እንደ ጥይት ፈንድቶ ወጣ ነው ያ ህዝቡ ከተማ ሁሉ እስኪወጣ። ይሄ ከተማ ጣናን ይመስል ነበር። ይሄ ቦታ እንዳለ ተጥለቅልቆ ነበር። አስካባተሩ ማሽኖች ሁሉ ሊሰጥሙ በመከራ እንደወጡ ከዛ በኋላም እነሱ ይዘው እንደሸሹ። እንዲሁም ደግሞ የታሰበው ነገር ለመስኖ ነበር። እሱ ቀርቶ አሁን ህዝቡ ሁሉ እየዳነበት ሊጥን ያህል ነገር እሳት የሚያቃ የሚያበስለውን ነገር ሊጥን እሳት አለማብሰሉ የዚህ ጸበል የተቦካ ሊጥ እንኳን አልበስ ብሎ የቀረበት ብዙ ድንቅ ሚስጥሮች አሉ አሉና ዛሬ ላቀርብላችን ፈልገው እዚሁ ቋራ በርሚል ላይ ቆም። እግዚአብሔር ይመስገን። እንግዲህ ይሄንን ቅዱስ ቦታ በእግሬን በመረገጤ እኔ በጣም እጅግ እድለኛ ነኝ። እንደኔም ምድለኛ እንድትሆኑ ወጣቶች፣ በሚሊየን ብር በትሪሊየን ብር ያላችሁን ገንዘብ አታስቡት የእናንተ ስላልሆነ ነገትታችሁ እንዴት እንደምትሄዱ ወዴትም እንደምትሄዱ ስለማታቁት፣ እኛም ወዴት እንደምንሄድና የት ላይ እንዳለን ጸበል ውስጥ ስንወጣ አጋንንት እስከ ሶስተኛው ሰማይ ድረስ ሲወጡ እግዚአብሔር ኢየሱስ ክርስቶስ ምንድነው ያለው? ርኩሳን መናፍስት በተቃወሟችሁ ጊዜ ማሐራ ሳትን አሻግራችኋለሁ፣ በደረቴ እስከ ሶስተኛው ሰማይ ወርዳለው እንዳለው ገና እስከዛ ጸበሉ ሊሰውረን ሲል፣ እስከ ሶስተኛው ሰማይ ገና ነጥቁ ሲወስደን አጋንንት ሲሳለቁ የነበሩትን በጣጽፎ የሚያልፈውን ቅዱስ ቃል የጸበሉን ኃይል ስታዩ እጅግ የምትደመሙበት ታምር ይሆናል ማለት ነው። ሌላው በመጨረሻ አልናገርላችሁ የምችለው አንዲት ምህላ ልነግራችሁ እችላለሁ። አባቴ ሲላት የነበረች ናት። እግዚአብሔር ቅዱስ ፍቃዱ ስለሆነ ከሁሉ ሁሉ ጤፍ ታንሳለች ከጭቃ ወርቃ ትነሳለች። እዛሽ ጤፍ ያዳም ልጅ ሁሉ አትስነፍ። ያዳም ልጅ ሁሉ ሰነፈና የሰማይ ቤቱን ረሳና ተዋድ ትርሳ ተሰርቶላል የሳት አልጋ ተሻገሩት አሉ የሰሩ ምግባር። እኔ ባሪያሽ እንዴት ልደር እንዴትስ ልሻገር እያሉ ቅዱሳን አባቶች ሲያመሰጥቡት የነበረው ከሁሉ ሁሉ ጤፍ ታንሳለች ከጭቃ ወርቃ ትነሳለች፣ ደግሞም ትረገጣለች። እየተረገጧት እየተረገጠ ነው ጤፍ ምን ያች ያቺ ጤፍ ግን ብዙ ሚስጥር አላትና ከሁሉ ሁሉ ጤፍ ታንሳለች ከጭቃ ወርቃ ትነሳለች። ከጭቃ ላይ ወርቃ የምትነሳ በእምነት ነው በእምነት ስር ሰዳ እንደምትነሳ እኛም ስር ሰደን ፍሬ አፍርተን እንድንገኝ ነው። በተረፈ ይሄን ያህል ካልኳችሁ እንግዲህ እየመሸ ነው። ሁላችሁንም ለዚህ ቅዱስ ቦታ ያድርሳችሁ እያልኩ ይሄንንም እንደምታዩት እንግዲህ ቦታው መሸት ያለ ቢሆንም ይሄ ድንቅ ማታ ላይ በመንፈስ ቅዱስ የተቃኘ እዚህ ላይ የከተማ ጫጫቴ የሙዚቃ የመዝሙርም አላችሁት የምንም በጣም ደስ የሚሉ ነገሮች አሉ። ግን ይሄ ተፈጥሮን ብቻ ነው የምታገኙት። የእግዚአብሔር መንፈስ ቅዱስ ተፈጥሮ ባህሪውን ነው የምታገኙትና ምንም የሚያውቅ ነገር የለም። ይህንን ማየት በራሱ ትልቅ ድል ነው ለማለት ነው። ስላዳመጣችሁኝ እጅግ አመሰግናለሁ። ሌላው ግን ፕሮግራሞቹን በፕሮግራሜ በእኔ ዩቲዩብ እኔ የማቀርብላችሁ ይሆናል። ስላዳመጣችሁኝ እጅግ አድርጌን ማመሰግነው። ሰላም ሁኑልኝ።